ተናግርልኛል። ይሄን ሰላም አለይኩም በራህመቱ ላይ በረካቱ። ዛሬ ደግሞ አዲስ አንድ አዲስ ቦታ አግኝቻለሁ ማለት ነው፣ ምግዛ ለምትፈልጉ አዛችሁኛልም። ሰውዬ ነው ያው እንግዲህ ቦታ ቤትም እያስተዋውቅ ያለሁት በሰውዬ ነው፣ እንዲያጋጣሚ እና ከባህር ዛፉ ጋር እንደምታዩት ብላችሁ ከዛ ይጀምራል። ይሄው በጣም ሰፊ ቦታ ነው በነገራችን ላይ ሰፋ ያለ ቤት መስራት ቦታ የሚፈልግ ሰው ካለ ትደውላላችሁ፣ ታናግሩናላችሁ። ስንት ካሬ ነበር ያልክ? 330። ስንት በስንት ነው ቁመቱ እናንተ? 12 ሜትር 27። ኦኬ። የምታዩት ዝጥ ደረስ ነው የሷ። ይሄ ቤቷ ምን ይቺ የቦታ መያዣ እንትን ተሰርታ ነው ስንት ቆርቆሮ ናት ሰላሳ ሁለት ኦኬ ያስጨምራል እስከዚህ ድረስ ይችን የምታል ቤት ያሰራል ልክ ከዚህ በጣም አሪፍ ከዚህ ጀምሮ እንደምታዩት ታች ቆርቆሮ እንትን ባህር ዛፉ ድረስ የምን ያደረጅ እንዲሆን እንግዲህ ይሄ ከሦስት መቶ የሚበልጥ አዎ፣ ከታች ከታች መንገድ ቢኖር ብለው አስበው ነው። ያንን ካሬውን ሦስት መቶ ስንት ነበር? ሦስት መቶ ሰላሳ ከታች ያለው መንገድ ቢኖር ብለው ታስቦ ለቀው ማለት ነው። ይሄ ነው ዋጋ ስንት ነበር? ያለ አንድ ነጥብ አምስት እያለ ነው። አዎ ያው እንግዲህ የምትገዙት ሰዎች ቁጥር እናስቀምጥላችኋለን። ደውላችሁ መነጋገር ትችላላችሁ ማለት ነው። እንግዲህ ክርክርም ካለ ምንም ካለው ደውላችሁ፣ አዎ እዚሁ መጥቶ ቤተሰብ ካሳያችሁ በኋላ በዋጋ ደግሞ ትደራደራላችሁ ማለት ነው። እንግዲህ እንዲያየሁት በጣም ሰፊ ነው። ደስ ይላል። ባህር ዛፉ እራሱ ልማት እንትን ይችላል እንዴ። እና እንደዛ አድርጋችሁ እንትን በሉ ተሰሙን። በ092269995 ታሳውቁኝ፣ አገናኛችኋለሁ ማለት ነው። ብቻ ከእናንተ ቁርጠኝነቱ ይኖር፣ እንዲህ እንዲህ አይነት መረጃ እናደርሳችኋለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ዩቲዩባችንን አበረታቱን። ብዙ ብዙ ነገር እናሳያችኋለን። ብዙ ነገር ታገኙበታላችሁ፣ ታተርፋላችሁ እና ዩቱባችን ብቻ ሸር በማድረግ ሁልጊዜ ተከታተሉ የምንለቀውን። ያው ቦታ ብላችሁ የጠየቃችሁ ብዙ ልጆች ነበራችሁ። ዛሬ የአንድ ሰው መልስ እመልሳለሁ ማለት ነው። ይኸው ሌላም ቦታ አለ እያሉኝ ነው። እስኪ እሱንም ህጄ አሳያችኋለሁኝ። ባይ ባይ።